አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ድና የተከበራችሁ የፋፊ ወሎ በበርሲ ተከታታዮች በሙሉ አህለን አህለን አህላና የሁላችሁ። ዛሬ ደግሞ ሰው ሞቶ ዘመዶቻችን ጋራ መላክት ይባላል። መላክት እየሄድን ነው። ይህን ይመስላል እና እስኪ ይሄ ነው ደግሞ መንገዱ። ይሄ ደግሞ ሌላ የዛ ጊዜ ሌላ ነው ያሳየኋችሁ። ዛሬ ደግሞ ይሄ ነው እኛ ሀገር አያችሁት። ይሄን ይመስላል መንገዳችን እና እስኪ ኧረ ያው አረባ ሀገር ሳይሻል አይቀርም። ምስል እናንተ ምን ይሻላል? ምንጠገረርም ስንወጣ ያው በመኪና ነው እንወጣው። እህ አይ አይ እሺ እሺ አይ አይ አይ እዚህማ ላይ ጠንቀቅ ነው ጠንከ ባልሌ ደግሞ ሰው ቀብራለሁ ብዬ ለራሴ ለራሴ ሞት የን እንዲያላፋጥ እና ይህን ይሄን ይመስላል። አይ አያችሁት እና ይሄው እንግዲህ እንደዚህ ነው። ያን ጥላችንን አድርገን መኳተን ነው። ይሄው ይሄው፣ በዚህም ገደል ነው፣ በዚህም ገደል ነው፣ ቁልቁለት ነው። እቺ መሀሏ ናት እንግዲህ እና ይዣለሁኝ መሄድ እንግዲህ እስኪ ያው የኔን የሀገሬን ኑሮ እናንተም እይት ብዬ ነው። እኛን ሀገር ኑሮ እስኪ ያው ተረስታችሁት እንደው ብዬ ነው። እንግዲህ ታውቁታላችሁ፣ ምኑን ምኑን። ያው እንግዲህ ይሄኛ ሀገር ይሄ ነው። ይሄኛ ሀገር ነው ጋ ጋ ጠርብ ጠርብ ነው። እንደዚህ ነው። እሺ፣ ይህን ይመስላል። ይሄ ደግሞ ማን ይባላል? ቆሪበሩ፣ ቆሪበሩ ነው። ባለፈው ያሳየኋችሁ ሾለቂት ይባላል። ይሄ ደግሞ ቆሪበሩ ይባላል። እንግዲህ ቆሪበሮችም ታላችሁ። ሀይ ብለናል። ያገራችሁ አንድ ዳገት የዘለልንበት ነው። ያው ሽር ነው በእግራችን እኛ፣ በሀገራችን ሽር ነው በእግራችን እኛ፣ በወንዛችን ሽር ነው በእግራችን እያለ ነው። እኔ ግን ሙዚቃ ማውጣት አይቀርም አንድ ቀን በዝ እየተንከራተኩኝ እየተንከራተኩ በዚህ ባያስደስትም የሚያሳዝን ሙዚቃ የሚያስደስት ሙዚቃ ሳይሆን የሚያሳዝን ሙዚቃ መውጣት የቀርም፣ አንድ ቀን አይዟችሁ በዚህ ከርተታታት እያልኩ እንዲያው ይህንን ሀገር ይህና ሰው ብያየለን ሀገራችንን ይሄው ላቸው በዚህ ታች ታያችሁ አልከሰል ምናምን ሊያከስሉ እየቆለሉ፣ ይሄ ነው ኑሮ። እንግዲህ ኑሮአችን ይሄ ነው፣ ይሄን ይመስላል የእኛ ነገር፣ ኑሮ ይሄን ይመስላል። ጫካ ነው ሀገራችን፣ ዳገት ጫካ ነው። ሌላ ነገር አሁን ደስ ነው ያደቤት ሁላ በየጫካው በየገደሉ ሞልቷል። ይኸው አለሁላችሁ እየተንከራታትኩ እኔ ሀገራችሁ ልጅ አለሁላችሁ። ከርታት ይህን ይመስላል እንደው ይሄንን መንገድ አዎ ከሰለ እንደዚህ እያከሰሉ ይሄ ለራሱ ኑሮ ነው እንግዲህ። በሽተኛ ያ ቢያሳ በሽታ ያደርጋል እኮ ብለዋል። ጭሱ ጭሱ መቅፎ ነው ብለዋል። እና ያው አጨም ታማሙ መሰንበት፣ ታማሙ መሰንበት ይሻለኛል ብዬ ባቄላ ፈጫለሁ ድመቴን አዝዬ ነው የሚባል ነገር አለ አይደል? ድሮች የድሮች ናቸው አሉ ድመት ትከበራለች አሉ። ከነሱ ከባሪያይቱ ድመት ትከበራለች። አሁን ያንን አዝላሉ ዘይና ፍጪ ታዲያ። ከመሞት መሰንበት ይሻለኛል ብዬ ኑሮ ብላ ሳይሆን ድመት እህ ይሄ ደ ባቄላ

እሱሉ ሰርተዋል እንዴ! እንኳን ሌላ እየ እንዴ አርጂ ወን የመረጡት ሳንችሁ እሱ ደህና ነበረ። ልክ ናችሁ። የዛ ጊዜ ቆርጆ ዲያ እም ወንዝ ነው። አዎ፣ ሱሉላ ወንዝ ነበረ። አዎ ዙሮባቸው ነው። አዎ። በእንስራ ኧረ ያ የእኛ እንኳን

እችን ቤት ታያታ አላችሁ፣ የእኛ ሀገር ቤት ይህንን ይመስላል። አያችሁ፣ የው እንዲህ ያለ ቤት አለ። ኑሮ የሁሉም ቤት እንደዚህ ነበር። ምን ይሁን የተለየ ነገር የለም። የሁሉም ቤት ይሄን ይመስል ነበር እና ላሳየችሁ ይሄ ነው። ይሁን ይሁን፣ ቢስሚላህ አንዴ አያልቀም ከሆነ መንገዱ ገዱ ዘማሪው ይታያችኋል። ቤቱ ሁሉ አሁን እኛ ወደ ማዶው ይህ እንጎራ ተሻገር ነው ማለት ነው። ይህ የመጣ ነው እንጎራ፣ ይህን ተሻገረ ነው ማዶ አሁን ይህን ይመስላል ይሆናችሁ፣ እዚህም ቤት ነው።

እየሎቹም ሁ እየደረስን ነው። እሺ ደክሞኝ ነው ድምጼ የቀነሰው። ይቀስለ ደከመኝ። በግር አይደል ደከመኝ። ምናለ ሁለት ሰአት ተኳስነ ሁለት ሰአት እንግዲህ በግር ያለውን እርቀት ደግሞ ማሳ ነው፣ እርሻ ያያችሁት እርሻ። አሁን እንግዲህ ወደ እየቀረብን ነው ወደ ሞቱ ቤት ይወዘን ደግሞ ሸንኮራ አገዳ ተተክሎ ሸንኮራ አገዳ፣ ስኳር አገዳ ነው። እኛ ምን እንለው? ያው ሸንኮራ አገዳ፣ ስኳር አገዳ አንድ ነው። ሸንኮራ ይባላል፣ ስኳር አገዳ ይባላል። ያው ይሄን ይመስላል። አያችሁት? አሁን ይሄ ሜዳ ነው እንዳለ።